አንቺ ክብረ ቢስንሽ፣ አመሰግናለሁ። በጣም ክብረ ቢስንሽ። ወይኔ በላቸው፣ ወይኔ በላቸው። እናንተ የሀይሚ ጉዳይ አላያችን ወይ? ዘንድሮ ዛሬ፣ ምን ዘንድሮ፣ እንደ ዛሬ እኮ ልክ ልካችን ነገራችን። እኔ ምን አገባኝ ብትወዱኝ ባትወዱኝ አለች። ለማንኛውም ሩት ታያለችበትም ሁኔታ ነግራችኋለሁ። ላይክ እያደረጋችሁ እስከመጨረሻ ተቀዳዳለ። እንደ እናንተ ቀማችሁ ነው ወይስ ሰክራችሁ ነው የምመጡት? ወደ ሚዲያ ሰማጡት? የምሬ ነው የምላችሁ፣ ያሳፍራል። የምሬ ያሳፍራል። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ሩታ ዛሬ ቪዲዮ ትለቅ ነበረ ነገር ግን አለቀቀችም። ለማንኛውም እናቷ ትሄዳለች ባልኳቸው መሰረት እናቷ ሄዳለች እዛ። እናንተ ለምንድን ነው ግን አንዳንድ ልጆች ቪዲዮ እንዳይቀረጽ ባላ ምናምን የምትሉት ማለት ነው? ከተቀረጸ ምን ችግር አለው? ባይ ዘ ወይ ከተቀረጸ አሁን ትሰደባለች እናቷ ማለት ነው። ተከብራ እንደኖረች ተከብራ እንድትኖሩ ነው የምንፈልገው። እና ሄዳለች። ሩታ ደህና ናት፣ ደህና መሆኑ ደህና ናት። ግን አንዳንዱ ቦታ ደግሞ እኛ እንዳሰብነው አይነትም ነገር አይደለም። ለማንኛውም እና ቪዲዮ ነገ ትለቅልናለች ማለት ነው ሩታ። ለማንኛውም እና ወደ ሀይሜ ልመለስ ጋይዝ። ሀይሜ ለብሩኬ ስጦታህን እንካ ውሰድ። እኔ ያንተ ስጦታ አልፈልግም። ተመልካቾች አንዳንድ እየገቡ እየተናገሩ ነበረ እና ታዲያ ለአንቺ ተመልካች ነው የሰጠሽ ስጦታ ወይስ እንትና ብሩኬ ነው የሰጠሽ? ለምንድነው እንደዛ ምታደርጊው? የምር ያሳፍራል ሀይሚ፣ ያሳፍራል። ከዚህ በፊት ያላየንብሽ ባህርይ እያሳየሽ ነው ያለሽው። ኧረ በህግ አምላክ ዩቱበሮች ስትባሉ ጠግባችሁ ታስብሉናላችሁ እናንተ ጭራሽ። ክብረ ቤት ናሽ አላት እኮ ሽጪው አላት እኮ ሽጪው፣ የሰጠሽን ስጦታ ይጠቅምሻል፣ ሽጪው አላት። አቤት መዋረድ! ኧረ ሀይሚ ተይ፣ ኧረ ሀይሚ ተይ። አንቺ ምንም አልልሽም የምር ንብረቱ ግን በጣም ያስጠላል ማለች ነው እና አብርሃም በቲክቶክ ምን እያለ መጣ? እኔ ተጎድተሽኛል፣ አልተጣጣምንም ብዙ አመት ኖረናል እያለ ነበረ። አንቺ በዚህ በኩል መጣንና ደግሞ ምን እያልሽ ነው? እናንተ አይደለም እንትን የምትሉኝ እናንተ ጠላችኝ አልጠላችኝ አያገባኝም። አቤት ጥጋብ! ረ ስርዓት! ረ ስርዓት! ረ በረድ እንዴ! ሰከን ስትን ነው የምታምረው። ሴት ልጅና ሰከን በረድ ብለሽ። ከብሩኬ ጋ ነበረ እስከ ዛሬ ድረስ እየሰራሽ የነበረው የእኔ ውድ። ስለዚህ አሁንም ደግሞ ከሱ ጋር መሆን ያለብሽ እንጂ አይደለም ጅንጅ ብሎ ምን ይሰራልሻል? ምንም አይሰራልሽም። ስለዚህ ጠንክረሽ በርትተሽ ወደዛ ተመለሽ እንዴ። አታሰድቡን እንጂ ሴቶች ው ብታጀራ ሴቶች እየተባለ ማለት ነው። እና ብሩኬ ያሳዘነኝ ዛሬ ስ የምሬ ነው ብላችሁ እናንተ አንዳንዴ እኮ ሲካሄድበት፣ ብሩኬና ሀይሚ ኧረ አይደለም ብሩኬና ሩታዬ አንድ ነው የሚመስሉኝ ጋይዝ፣ አንድ ሁለቱም የተጎዱ የተሰባበሩ የተበደሉ ነው የሚመስሉት። እናንተ አብርሃምና ሀይሚ አንድ ልትሆኑበት ነው እንዴ? ኧረ በህገ ብለህ ወደ ራሳችሁ ተበላሰው የምሬ ነው ብላችሁ እንዴ እንዴ! ኧረ ረጋ በይ። ኧረ ዛ ቀን በይ። ጭራሽ ስልኩን አውጥታ እንካ እኔ ያንተ ስጦታ አልፈልግም። አብራችሁ ዱባይ መጣችሁ፣ ኢትዮጵያ ውስጥ ሆናችሁ አንዴ ቡታጀራ ስትሉ፣ አንዴ ሸገር ስትሉ፣ ሽር ስትሉ ነበረ። አሁን ደግሞ ጭራሽ ጭር ብላችሁ ብላችሁ በተመልካች የመጣ ተመልካች ተናገረኝ ኮሚንት አላነብም ስላችሁ፣ ያው በውስጥ መስመር እየመጣችሁ እየላካችሁልኝ ነው ብላ እንግዲህ ያለጠችን እላችኋለሁ። ወረደችብን እኮ ወረደችብን። አለቀመሰችን፣ አቀመሰችን። እና እኛም እናመሰግናለን አክብረሽ በክብር ስለሰደብሽም ብለን አመስግነን ወጣን ከቤቷ ላችኋለሁ። ውድ ቤተሰቦች እልክ ልካችን ነው ነገረችን። እውነቴን ነው የምላችሁ እና ብሩኬና ሩታዬ አንድ አይነት ነው እየመሰሉብኝ ያሉት። ስለዚህ ሃይሚ በአንቺ እንደዚ አይነት ነገር አይተናናቅም ከዚህ በፊት ስለዚህ ረጋበኝ። እስከ ዛሬ ድረስ ምንም ነገር ስትለጣጠፊ ምንም ስትያላየንሽ አንቺ ነበረ። በእኛ ሴቶቹ ማለት ነው በዩቱበሮቹ ሌሎቻቸው ሲለጣጥፉ ነበር። አልተለጣጥፉም አትበሉ። ሌሎቻችሁ ደግሞ ከሃይሚ ጋር እራሱ ሌላ ሴት አምጥታችሁ ተዘትሎ ነበረ። ሩተም አልተለጣጠፈችም። ላ ሩተ ባለ ትዳርናት ባልዋ ላይ እንጂ ሌላኛው ሰው ጋር ባልዋም ላይ ያናክል እንደ ሌላኛው ሴት ክብር ያጣ እንደ ክብር እንዳጣች ሴት ተጣጠፈምና አሁን፣ ለማንኛውም ብሩኬ ሲያሳዝን በቀችው ተብላችኋል ተብላችኋል፣ እንዴ እንትን ኧረ በህጋብ ልጊሆንባችሁ፣ የመረኛ መጥፎ ነገር እንድንናገር ተድርጉን እንጂ ኧረ ተው እና ሀይሚ፣ ከዚህ በፊት ያላየነብሽ የነብሽ ሀረካ ዳዳሳይ ወደ ራስሽ ተመለሽ፣ ያሳፍራል። ስጦታ ተሰጠሽ ተመልካች አይመለከተውም፣ የሰጠሽ ብሩኬ እንጂ ተመልካች አይደለም። ስለዚህ ስጦታ ህንካ አይባልም ማለት ነው። እኔ እኮ ተሸማቀኩ። ጋይቱ እና ብሩኬ ሳቅ ሳቅ አብርሃም እንግዲህ በዛ በኩል ማምሻ አካባቢ ይመጣና ያው አልተጣጣም ነው ማሳተጣጣሙ ነው። ወደ ሁለት ዓመት ቡላ የኖራቸው ኧረ አብርሃም በህገም ለካ አንተም። ኧረ ወደ ራሴ ተመለስ አደርጅ እንዴ! በዚህ ሲባል ሌላኛው በዛ ሲባል ዜላኛው እናንተ ሁለቱ ልጆች እየተሰደባቸው ነው። ተው ወደ ራሳቸው ተመለሱ። እና የሩታዬ እናትም እንግዲህ ሩታ በዛ ባለችበትም ቦታ ነው ያለችው። እና የሩታ እናት ትሄዳለች። ብትሄድ እንግዲህ ቪዲዮ አይቀረጽም ብያችኋለሁ። ሰሞኑም ያኔ በብዛት እውነት ለመናገር ብዙ ሰው ቪዲዮ አይፈልግም። እኔም አልፈልግም ባይዘ ወይ ቪዲዮ እንዲቀረጽ እንደዚህ እናትሽ እንደዚህ ትበል እንደዚህ ተዘቅዝቆ መሳደብ ምናምን ክብር የሌላቸው ብዙ ልጆች ስላሉ ቪዲዮ እንዲቀረጹ አንፈልግም። ሲቀጥል ደግሞ ይሄንን ለዚህ ጉዳይ ብቻ ሳይሆን ብዙ የምታስተካክላቸው ነገሮች የራሷ ነገር፣ የሩታ ነገር ምናምን አንዳንዱ ነገር ደግሞ እኛ እንዳሰብ ነው አይደለም ጋይስ እና አንዳንዴ ድራማ ነው ድራማ ነው ድራማ ነው ድራማ ነው እንሌለም ድራማ ነው እያልን ራሱ የሰው ልጅ መጎዳቱን በቃ የሆነ ነገር መሆኑን አንረዳም እና ብዙዎቻችን እውነቱ ስንናገረ ራሱ እዛ ቲክቶክ ሰፈር አፋቸው ከፍተው የሚጠብቁናሉ እና ላይ ብላይ ገብተው ይሳደባሉ ማለት ነው። እኔ ሰሞኑ ራሱ አልሰማችሁም እንጂ እየቆረጥኩ እያመጣው ይሸልጣችሁ ነበር። የምሬን ነው የምላችሁ። እኔ በክብሬ አልደራደርም ገባችሁ አይደለ? እናንተ ክብር ያጣችሁ ናችሁ፣ እዛ ቁጭ ብላችሁ ስትሳደቡ የምትውሉት እና ሰድባችሁ ነበረ በአብርሃም ስለሚቀኑ ነው አላሉ እንዴ በአብርሃም ምኑ ነው የምንቀናው? ከዩቱበሮች የበለጠ ኑሮ የምንኖረው እኮ እኛ ነን ገባቸው። ሽንት ቤት ራሱ ብናት በማለት ነው በአብርሃም ስለሚቀኑ ነው። አብርሃ የሀገራቸው ልጆች ምቀኛሞች። እኛ በአብርሃም ተመቀኝነት ምቀኝነትም የለብንም አንቀናምም። የእሱ ለውጥ ደግሞ ያስደስተናል። የሀገራችን ልጅ ነው። የሀገሩ ልጆች ሰርተው እንዲለወጠው አድርጓል፣ ረድተዋል። ምንም ያደረገው ነገር የለም። እንደዚህ አይነት ነገር አልፎ አልፎ በሚያመጡትን ነገር ሀሳብ ሲሰጠው አትንገብገቡ። ሲጀምር ደግሞ ሰድበ ነው አይደለም፣ እየሰደብነው ነው አይደለም። በመጣው ነገር እየተፈተፈተበት ነው። ሌላ ቦታ የሚሰደበው እያዩ ዝም ይላሉ። እኛ ላይ አፋቸው አለብን ብለው እንደ እባብ መርዛቸው ይረጫሉ። የምር በጣም ነው የምትስጠሉት እኔ እኔ ያላፍ ምስክሬ ነው ከዚህ በኋላ ማለት እየቆረጥኩ እያመጣው ይጀልጣችኋለሁ እንዲቀጥ እስከ ጥግ ድረስ ነው የምነግራችሁ ገባችሁ አይደለ ምክንያቱም ያላግባብ ንግግር ስለምትናገሩ ማለት ነው አንዳንዴ እኮ እናንተ ሰዓት ትረዱ አንድን ሰው ጥፋት ቢኖርበትም ጥፋቱ ተሸፋፍ ነው እንዲታለፍ ትፈልጋላችሁ እውነታቸው ነው ያንቺ ባል እኮ ጥፋት ሽናይቶ እስኪፈታሽ ድረስ የምትደርሽ ይሴታለሽ አይደል እንዴ ጥፋታችሁ በቃ ሰብር አድርጎ የማይጠብቃችሁ አያቸው አይደለ ሩታ ብታጠፋ አብረሽ ሰብር አድርጎ ይጠብቅና ይታረቃሉ። ሩታም ደግሞ ባሏን ሰብር አድርጋ ረጋ ሰከን ብላ የሚታረቁበት ጊዜ ይመጣል፣ ይታረቃሉ። እናንተ አላችሁ አይደለ በአንዴ ብጥስ ተደርጋቸው የምትፈቱ ማለት ነው። በባህሪያችሁ ስትሳደቡ መጥፎ ባህሪ ስለያዛችሁ ምላሳችሁ ረጅም ስለሆነ ማለት ነው። እና ለማንኛውም እና ውድ ቤተሰቦች የሆነ ይታረቃሉ ማለት ነው። ባጭሩ ምንም ምንት የሚል ነገር የለም። ለትንሽ ጊዜ ይመስለኛል ይሄ ሳምንት አው ይሄ ሳምንት እንደዚህ እንት ላይ አይለም፣ እርቅ የለም። ይሄ ሳምንት ማለት ነው። ከዛ በኋላ ግን ይታረቃሉ። ሌላ ነገር የለውም። ታርቀው ወደ ራሷ ትመለሳለች፣ ሮታም አብርሃም ወደ ራሱ ይመለሳል ማለት ነው። ግን ዛሬ አልተጣጣምንም ብለህ መምጣት አንተ ልጅ፣ ልትታረቁ የሆነ ቀረብ ስትሉ ወይም ደግሞ ለእርቅ ደረጃ ስትደርሱ እንደዚ አይነት ነገር ባትፖስት ባትመጣ ደስ ይለኛል። ምክንያቱም ያንን ነገር ለእርቅ ተብሎ የታቀደበትን ቀን ከዛ እሺ ተባብለው ይኖሩ የለም ከቤተሰብ ጋር እሺ ይባባሉ የለም። አንድ ደግሞ እሱ ደግሞ እንደዚ ነገር አምጥቶ ሲወሰድ እንደዚህ ብሎ አለ እኮ ብለው ነው ብላ ነው ገና ሩታ ተናዳ የምትነሳው። ስለዚህ ረጋ ብላችሁ ችግራችሁ ብትፈቱ ባይነኝ ማለት ነው። ከዚህ ውጭ ምንም ነገር የለብኝም እኔ ማለት ነው። እና አንቺ ልጅ ስራ የለብሽም ወይ ምትሉኝም አላችሁ። እናንተ ናችሁ ስራዬን ማለት ነው። እሺ እናንተ ናችሁ እንደ በግ አስሬ የምወለው እንጂ ምን ስራ አለኝ? የለይ ስራ እንዴ! እንደናንተ በየሄድኩበት ከላይ ብላይ ተዘፍዝፍ የምወለው እኔ ነኝ? እናንተ እኮ ናችሁ ጋይስ እንዴ! እኔማ ስራ አለብኝ። ስምንት ደቂቃ ቪዲዮ እሰራለሁ። ቀጥታ ወደ ስራዬ ነው የምገባው። ገባችሁ? ወደ ስራዬ ንገባለሁ፣ ስራዬን እሰራለሁ። አከተመ። ሌላ ነገር የለውም። እና እንደዛ ነው። በትርፍ ሰዓታችን ነው ስምንት ደቂቃ ቪዲዮ የምንሰራው። ኦኬ ተግባብተናል አደለ? ተግባብተናል ብዬ አስባለሁ። እና የእጃዛ ቤት እንትን ቅምጥ አደለው፣ እኔ ማለት ነው። የእጃዛ ቤት ቅምጥ ከሆናችሁ ስራ የሌለበት ሰው ነው። በነገራችሁ ላይ ስራ የሌለባችሁ የሚለው ማለት ነው። እና የሀይሚ ነገር ግን የዛሬው የጉድ ነው። የምሬ ነው። ምላችሁ ያሳፍራል። ስልክ ስጦታ ደሰጠሽን ትመልሻለሽ? ሀይሚ ኧረ ሀይሚ። ለማንኛው ውድ ቤተሰቦቼ ሰላም ሆኖልኝ በያላችሁበት